ነብዩ ጊዜ የተሰራው ለሁለት መገፈሷ ሳይንስ ራሱ ፕሮቭ አድርጎታል እራሱ ማለት ነው። እሱን ጀምሮ ሶስት ሰፋዎች ላይ እዛው በተመሳሳይ ቅዱስ ቁርአንን ተገንዛ ማለት ሚሞራይዝ ወይም ደግሞ ለመገንዘብ አገራ ነው አለና ሶ ቅዱስ ቁርአንን አወረድነው ጊዜ አንተም አትረሳውም እያለ የሚናገረው ነገር አለና ሶ ከዚህ አንፃር ምንም ገር ነገር ነው ቤት እና ኢንሻአላህ ደግሞ እኔ እንትኔ ማለት ያው ምኞት አይከለከልም። ምኞት ከስራ ጋር ሲሆን ጥሩ ነው እና ኢንሻአላህ እኔ ማህፈዝ ነው ራሱን ፈልገ ማለት ገር የሆነ መጽሐፍ ነው ራሱ። ስንቱን ሌላ የማይረባውን ነገርም ማለት በዛን ጊዜ በመሰለኝ ጊዜ ስንት መጽሐፍም ይዘናል እኮ ሸምደዳ። እና ቅዱስ ቁርአን ደግሞ ገር የሆነ መጽሐፍ ነው ራሱና ቅዱስ ቁርአን አውራጆቹ እኛ ነን። እናንዘልና ፊልቁርአን ቢላይለቲል ቀድር እያለ የሚናገረው ነገር አለ። ቢላይለቲል ሙባረከን በዛሽ በተቀበረሽ ቀን እያለ የሚናገረው ነገር አለ። እናንዘልና ፊልቁርአን አልአረቢያ ነው አይደለም ይሮ? ራሱ ቅዱስ ቁርአን በአረብኛ አወረድ ነው እያለ የሚናገረው ነገር አለ። በአረብኛ ወረደበት ሌላ ምንም አይነት ምክንያት የለውም። ራሱ በዛን ጊዜ የነበረ የነበረና ከዛ አንፃር ነው ራሱ የምረዳው።

እንዴ አቡኪ አቡኪ እንዴት ነህ እ በጣም ተሻለ በደንብ ደህና ነህ አሁን ሰላም ነኝ ማዛችንን ወደ ረጅም ጊዜ ስላልጠየኩት ነው ምን ልዩነት ምን ልዩነት አለው አለይኩምና ሰላሙ አለይኩም ልዩነቱ ምን ነው? ስላንተ አንተ ትናንትና አንተ ከኛው አላ መጣ ደሳቸው ትቆራቆራለ እንዴ ብሎ አንዱ ላይ ነው። ስለዚህ እኛ ስለማናት እየመለሳችሁ ያ፣ እንግዲህ ምንም ልዩነት የለውም። እኔ እንደማቀው እኔ ለምዶቤ ነው ስለ በቱርኮች ነው እንዲህ የሚሉትና የሆነ ትንሽ ብቻ ለምዶቤ ነው። ሰላሙን አለይኩም ነው ግን ለውጥ የለውም።